ሰፋፊ የልማት ስራዎች የተከናወኑባት የምትገኘው አዲስ አበባ ባለፉት ጥቂት ዓመታት ዘርፈ ብዙ ለውጦችን አስመዝግባለች። በከተማዋ ለውጥ ከተመዘገበባቸው ዘርፎች መካከል ደግሞ በማዘጋጃ ቤታዊ አገልግሎት ስር የሚገኙ ተቋማት የሚሰጡት አገልግሎት አንዱ ነው። ተቋሙ ባለፉት ዓመታት በተለይ ከነዋሪነት ምዝገባ፣ ከደረቅ ቆሻሻ አስተዳደር እና ከድንገተኛ አደጋ ቁጥጥር ጋር በተገናኘ ስላከናወናቸው እና እያከናወናቸው ስላሉ ሰፊ ተግባራት ለመገናኛ ብዙሃን ገለጻ አድርጓል። በከተማዋ የነበረውን ደካማ የቆሻሻ አሰባሰብ አወጋገድና መልሶ መጠቀም ስርዓት ለማሻሻል በተሰራው ስራ ትልቅ ውጤት ተመዝግበዋል፣ ያሉት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በከተማ የሚከሰቱ አደጋዎችን ለመቀነስ የሚያስችሉ የቅድመ መከላከል ስራዎች ስለመከናወናቸውም ተናግረዋል። ባለፉት ሶስት አመታት በሰራናቸው ስራዎች ሰፊ ለውጥ ያመጣንበት ስራ የአዲስ አበባ የደረቅ ቆሻሻ አስተዳደር ስራችን ነው። ከዚህ አንጻር እንግዲህ አንዱ ብሬክ ስረው አምጥተናል ብለን የምናስበው ቆሻሻ የመሰብሰብ ስራችን ጋር ተያይዘዋለን። አሁን ባለው ሁኔታ ቆሻሻ መሰብሰብ ኤፊሽንሲያችን አዲስ አበባ ላይ ከዘጠና አራት ከመቶ በላይ ማድረስ ችለናል። ሌላኛው እንግዲህ ከማዘጋጃታዊ አገልግሎት ስራችን አንጻር የእሳትና ድንገተኛ አደጋ አገልግሎቶቻችንን በተመለከተ ነው። አንዱ የእሳትና ድንገተኛ አደጋ ዋነኛ ስራ ተደርጎ የሚወሰደው የአደጋ ስጋት መቀነስን በተመለከተ ነው። ይህን ማድረግ የሚያስችል ሪስክ ፕሮፐርሊ ማፕ የማድረግ የአደጋ ስጋትን የመቀነስ አደጋ ቢከሰት ደግሞ ለዛ በቂ ቅድመ ዝግጅት የማድረግ ስራ እየተሰራ ነው ያለው። ከዛም ባለፈ እንግዲህ በዘላቂነት ደግሞ ተቋሙ ዘመናዊ ቴክኖሎጂ እንዲታጠቅ ከማድረግ አንጻር በተለይም የኤመርጀንሲ ሲስተሙን የሄልፕ ዴስኮችን የማቋቋም አደጋ ቢደርስ ቶሎ ምላሽ መስጠት የሚቻልበትን አይነት ሁኔታ ተፈጥሯል። አዲስ አበባን ስማርት ከተማ በማድረግ ጉዞ ውስጥ ትልቅ ሚና ያለውን የነዋሪነት ምዝገባ አገልግሎት በተሻለ መንገድ ለማስቀጠልም ባለፉት አመታት ውጤታማ ስራ ስለመከናወኑ ያነሱት ዋና ስራ አስኪያጁ በሚሊዮን ለሚቆጠሩ የከተማ ነዋሪዎች የዲጂታል ፋይዳ መታወቂያ መስጠት መቻሉንም አንስተዋል። ትልቁ ስራችን አድርገን የምንወስደው አዲስ አበባን ስማርት አዲስ አበባ እናደርጋለን የምንል ከሆነ የሲቪል ሬጅስትሬሽን እና የነዋሪነት አገልግሎት ስራዎቻችን ናቸው። እንግዲህ የሲቪል ሬጅስትሬሽን እና የነዋሪነት አገልግሎት ስራችን ከእያንዳንዳችን የአዲስ አበባ ከተማ ነዋሪዎች ህይወትና የኑሮ እንቅስቃሴ ጋር የሚተሳሰሩ ናቸው ስንወለድ ሄደን እንመዘገብበታለን ስንሞትም መሞታችንን የምናረጋግጥበት ነው ከዚህ በዚህ ሂደት ውስጥ ደግሞ የተለያዩ የህዝብ አገልግሎቶችን በምንፈልግበት ጊዜ አገልግሎት የምናገኝበት ነው ከዚህ ስራ አንጻር አንደኛው ዘላቂ ማድረግ እንችላለን ብለን የምናስበው ይህን ስራችንን በተለይም ይህንን ከፋይዳ መታወቂያ አገልግሎት ጋራ የማሳሰር ስራ መስራት መቻል አለብን በሚል በጀመርነው ንቅናቄ ኦልሞስት ሆኖ ወደ አምስት ሚሊዮን አካባቢ የሚሆኑ አዲስ አበባ ከተማ ነዋሪዎች ተመዝግበዋል። በአዲስ አበባ ከተማ ከሚከሰቱ አደጋዎች አብዛኞቹ መነሻቸው የጥንቃቄ ጉድለት ስለመሆኑ የገለጹት የአዲስ አበባ የእሳትና አደጋ ስጋት አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ በአፍሪካ ካሉ መሰል ተቋማት አንጻር የተሻለ መሳሪያ በመታጠቅ አደጋን የመከላከልና የመቆጣጠር ስራ እየሰራ ነው ብለዋል። ብዙዎቹ አደጋዎች እየደረሱ ያሉት ከጥንቃቄ ጉድለት ነው ማለት ነው። በግንባታ ሊሆን ይችላል፣ በውሃ ሊሆን ይችላል። የተለያዩ በደንብ ስንመረመራቸው ጥንቃቄ ስለማናደርግ እንጂ ብዙም ፐርሰንት ጥንቃቄ ብናደርግ ይሄን አደጋ እንዳይደርስ ማድረግ ይቻል ነበር የሚል ሰፊ የሆነ የመስሪያ ቤቱ እምነት ነው። ሙያተኞቹም ሲተነትኑ በዚህ ልክ ነው የሚያስቀምጡት። የአቅማችንን ያክ ከሌላው ከአፍሪካ ሀገር አንጻር ስናይ የታጠቅናቸው መሳሪያዎች የምንጠቀማቸው እና እስካሁንም በአንድም በሌላ የሚወሰድ ናቸው። ስልጠናዎች ኢቨን ማሰልጠኛ ኖሮን አንድ ብቸኛ ማሰልጠኛ በአፍሪካ ውስጥ ኖሮን እሱን እየተጠቀምን ያለንበት ደረጃ ጥሩ ነው ማለት ይቻላል፣ ግን በቂ አይደለም ማለት ነው። ደረቅ ቆሻሻን ከማስወገድና መልሶ ከመጠቀም አንጻር ባለፉት ጥቂት ዓመታት የተሰሩ ስራዎች ከተማዋን ተምሳሌት ያደረጉ ስለመሆናቸው የተናገሩት ደግሞ የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ናቸው። አንዱ እና ዋና ስራ የሚሆነው ደረቅ ቆሻሻን በአግባቡ መሰብሰብና መጓጓዝ ነው። ከተማችን አሁን ያለችበት ደረጃ ዘጠና አራት ፐርሰንት ነው ማለት ነው። የትኛም የአፍሪካ ከተማ ስትወስዱ በዚህ ደረጃ ላይ የደረሰች ከተማ የለችም። ሁለተኛ መልሶ መጠቀም ነው። ከ2013 ጀምሮ የተሰራው ስራ አጠቃላይ ስናይ በአለም አቀፍም ደረጃ እንግዲህ ደረጃ ወጥተን እውቅና አግንተን ሽልማት አግንተን የመጣንበት ስራ ነው ማለት። የከተማዋን ነዋሪ በዲጂታል ስርዓት መመዝገብ አለመቻሉ ለተለያዩ ችግሮች መንስኤ የሆነ መቆየቱን ያነሱት የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ በቀጣዩ ዓመት የትኛውም በከተማዋ የሚገኝ ትምህርት ቤት የፋይዳ መታወቂያ የሌላቸውን ተማሪዎች እንደማይመዘግብ ተናግረዋል። እንደ ሀገር ዋጋም ያስከፍለን ዓለም የደረሰበት ቦታ በሁሉም በሴፍቲም፣ በስማርት ኮሚኒቲም ትልቅ ቦታ ለመድረስ ሰዎች መመዝገብ አለባቸው። ዲጂታል ህጻናትን ፋይዳን እንዲመዘገቡ የምናደርገው የልደት ምዝገባ እንዲያደርጉ የምናስገድድበት ምክንያት ይሄ ነው። ቀጣይ ዓመት የፋይዳ ምዝገባ የትምህርት ቤቶች የምዝገባ ቅድመ ሁኔታ ነው። ፋይዳ ብቻ ሳይሆን ግን የልደት ማስረጃዎችን መርሳት የለባቸው። እንግዲህ ኬጂ ላይ ያሉ ህጻናት ፋይዳን የሚመዘግቡት በልደት ማስረጃ ነው። ያው ቀድሞ የሚያገኙት እሱ ስለሆነ ይሄ የሚወጣው የፋይዳ ምዝገባም የልደት ምዝገባም የግል ትምህርት ቤቶች ላይ ተፈጻሚ ሆነው፣ የአዲስ አበባ ማዘጋጃ ቤታዊ አገልግሎት የሚሰጣቸው አገልግሎቶች ውጤታማ እንዲሆኑ የኅብረተሰቡ ተሳትፎ አስፈላጊ በመሆኑ ተጠናክሮ እንዲቀጥልም በጋዜጣዊ መግለጫ ወቅት ተጠይቋል።